በጣም እያያዘ ነው ያዳንጭ ለሰው ልጆች የሚታወቁት ማናቸው ነቢያቶች ናቸው የሚያስተምሩት። ነገር ግን ያን ቃል የሚገልጥላቸው ራሱን የሚያስታውቃቸው ራሱ አምላክ ነው። ለነቢ ሙሐመድ ሰለላሁ ዓለይሂ ወሰለም መላኩ ጅብሪል ዓለይሂ ሰላም መጥቶ ስለ አምላካቸው ስለ አላህ ሱብሓነሁ ወተዓላ አሳወቃቸው። ምናላቸው ያ ሙሐመድ ይነከ ለረሱሉ ላህ ሐቅን። ታላቁ መላአክ አብሳሪው መላአክ መላኩ ጅብሪል፣ ሙሐመድ ሆይ እነሆ አንተ የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አበሰናቸው። ይህ ይመስላል። በእኛንቱን ስጠይቅህ ማለት ነው። በመጨረሻው ዘመን ማነው ኢየሱስን ኢሳን ተቃውሞ የሚመጣ አለ አለ። ኢሳን ተቃውሞ የሚመጣው ለምንድን ነው? ትክክለኛ አምላክ ነው ማለት ነው። ለምን ይቃወመዋል? እንደ እናንተ መልክተኛ ከሆነ ለምን ተቃዋሚ መጣበት? ደጃልን ማለት ፈልገሽ ነው? ወደፊት የሚመጣውን ተቃዋሚ ወይንስ አሁን እኛን ተቃዋሚዎች ናቸው እያልሽ ነው? ተቃዋሚ አለ ስላላችሁ እናንተ በመጨረሻ ዘመን ተቃዋሚ፣ እኛ በመጨረሻ ዘመን እንደምንለው እኔ ኢየሱስ ነኝ ብሎ የሚመጣ እንዳለ ሁሉ እናንተም ጋር እኔ ኢሳ ነኝ ብሎ የሚመጣ የሆነ እንትን አለ ብላችሁ ታስባላችሁ። ያ ሰው ለምንድን ነው ኢሳን የተቃወመው? ነው ለምን አለን ተቃውሞ አልመጣም። የኢየሱስ ክርስቶስ ተቃዋሚዎች ክርስትያኖች ናቸው እዚህ ዓለም ላይ ማስረጃ ልስጠሽ። እስኝልስማ እኔ በጣም ደክሞኛነት ተኝ ጥያቄ መስራት መልሱ ማ ልመልስልሽ ነው፣ ወላሂ ያለ ማስረጃ ገ የኢየሱስ ክርስቶስ ትልቅ ተቃዋሚዎች እዚህ ዓለም ላይ ክርስቲያኖች ናቸው። ለምን ከተባለ ማስረጃ፣ ኢየሱስ ክርስቶስ ምን አለ መጽሐፍ ቅዱስ ላይ ሲናገር፣ ብትወዱኝስ ትእዛዜን ትከተላላችኋል። ምን አለ? ብትወዱኝስ ትእዛዜን ትከተላላችሁ? የክርስቶስ ወዳጅነት መገለጫ ምንድን ነው? የእርሱን ትእዛዝ መከተላቸው ነው። ስለዚህ ክርስቶስ ያላስተማረውን ትምህርት የሚከተሉ ሰዎች የእርሱ ተቃዋሚዎች ናቸው ማለት ነው። ከእነዚያ መካከል ማናቸው ከተባለ ክርስቲያኖች። ለምን ከተባለ ክርስቶስ ያላዘዘ በፈጣሪ ለምን ከጀመርክ በኋላ ታቋርጣላችሁ? ክርስቶስ ያላስተማረውን ትምህርት የሚከተል ሰው የክርስቶስ ተቃዋሚ ነው ወይ አሁን ክርስቶስ እኔ አምላካቸው የሆነኝ አምልኩኝ ብሏል ወይ አላለም? ግን ክርስቲያኖች ይሄን ያምናሉ። የክርስቶስ ተቃዋሚዎች የመጀመሪያዎችን እነሱ ናቸው፣ ያላስተባረን ትምህርት ስለሚከተሉ። አምልኩኝ ተገዙች ብሏል ኢየሱስ ክርስቶስ አላለም። ይሄን እሷን ትመሰክራለች። አንድ ሚኖት ሽናንስተች መስክሪላቸው ለዚህ ሁሉ ህዝብ ፊት እንዳላለ እንደመሰከረው ኢየሱስ አምልኩኝ አላለም ብዬ ነው። እሺ አምልኩኝ ማለት መስፈርት ከሆነ አምልኩኝ ማለት መስፈርት ከሆነ ዲያብሎስ ጥንተ ጠላት ዲያብሎስም አምልኩኝ ብሏል። እሱ አምላክ ነው ብለ ታስባለ? ወላ ደግሞ እንትን የሚያመልኩ አሉ፣ ጠዋት አምላኪዎች። የቱ ጋር ነው ዲያብሎስ አምልኩኝ አለው? እንጂ በዘመና ፍጻሜ ይመጣል። ለምንድነ ጥያቄን በጥያቄ የምትመልሱት? ሰባኮን በክብር መልስ ይመልሱልኝ ለምንድን ነው ተቃዋሚ ሆኜ ነው ስፖርቱ አምልኩ ሊሆን አይችልም ሲጀመር እሱን ካልከደው እንገርም እንገድም ህይወትም እኔ ነኝ ብሏል ከዛ ሲቀጥል ደግሞ ምን አለ የሲኦል የሲኦልና የገነት ቁልፍ በእጄ ነው አለ ነው ከአምላክ ውጪ ይሄም የሚቻለው አለ ብለታስባለ አዎ አለ ማን የሲኦልንና የገነትን መክፈቻ በቁልፍ ሚዝማን ሌላ ማን? ጭራሽ ገነትን የሚያስከፍቱት የኛ ነብይ ናቸው። ማስረጃ ያስተሽ ከራሴ መጽሐፍ ቅዱስ እንዳየውም ብቻ እናንተ ምንድን የሚለው ነው መሀመድ ብላችኋል ብሏችኋል ከኛ መጽሐፍ ሰጥሻለ የእኛ ነብይ ገነትን እኔ ራሴ ነኝ ማስከፍታት ብለው ቃል በቃል የተናገሩበት። እኔ በጣም የምታሳዝኑኝ ብቻ፣ ግን ይሁን እናንተ፣ እኔ ትምህርታችሁን አስተምሮችሁን አልቃወምም አልቃወማችሁም ያኔ እኔ ተቃወምኩ አልተቃወምም፣ ምንም አላመጣም። ግን ልክ ነው ብላችሁ ተስባይዛችሁ። እስኪ ያኔ መጽሐፉን ብናነበውም እንኳን የእናንተ መጽሐፍ ምንም አይነት ነገር እኔ እንጃ። እኔ አምላክ ነኝ የእናንተ ጥያቄ ሁሌ እኔ አምላክ ነኝ የሚለው የት አለ ነው ምንም። ማን አይምሯቸው እንደደፈራቸው ታውቃለህ? ፕሮፋይል ያደረጉ ሰው አያቸው አለ እንዲህ አይነት ትውልዶችን ያፈራላቸው ጭንቅላታቸውን ለማደደብ ነው ያስቀምጡት። ይህን ሰው ከላይ ይለቁበታል ዶላር። ይሄንን ራሳቸው ተናግረዋል። የተጣሉት ጊዜ የሚከፈልህን ዶላር እናውቃለን እኮ ብለውታል። እንዲህ ጭንቅላታቸውን ለመድፈን፣ እንዳይረዱ እንዳይገነዘቡ ቁጭ አደረጓት ይችን ሰውዬ። ለዚህ ነው ቁጭ ብላ 24 ሰዓት መሐመድ እንደዚህ ነው ትላቸዋለች። ስለእምነታቸው እንኳን ምንም የማያውቁ ነው ያደረጓቸው። ዲሞ ማለት ነው ዲሞ ተውልድ ወላሂ ላዚ ባዶ ቆርቆሮ የጀሪካ ላርላ

ውሱ አንድ ግሩፕ የቁርአን የምንቀራበት መርከዝ ላይ ጥያቄ እንደዚህ ልጆች አንስተው ነበር። እና አንዲት ሴት ኒቃቢስት የሆነች ሴት ወርቅ ከኒቃቧ ከጓንቷ በላይ ከእጇ ላይ አንዳንድ ልጆች ሲያደርጉ እናያለን እና ያ ይፈቀዳል ወይ በሚለው እስከ ማስረጃው እና ሌላም ጥያቄ ለመልስል ሴት ልጅ ጌጣጌጥ አንገቷ ላይ እጇ ላይ ዞሮ ላይ ማድረግ ትችላለች ወይ? ትችላለች ያ ግን ማሳእሱ አንዴ አቋርጥ። ሪኮርድ የሚያደርግልኝ ሰው ቢገኝ ብታረጉልኝ። ዘሀሪ ካለሽ እህቴ ለመልሱስአሰው ዘሀሪ ካለሽ አድርጉልኝ፣ በውስጥ ልኩልኛላችሁ። እሱ ጀምር ሴት ልጅ ጌጣጌጥ ማድረግ ትችላለች። የመጀመሪያ ጥያቄ ትችላለች። ጀሮዋም ላይ አንገቷም ላይ ነገር ግን ተሸፋኝ ሆና ያንን ገላልጣ እንዲህ ማሳየት ትችላለች ወይ? ከሆነ ለ አይሆንም። ሙትነቅብ ከሆነች ተሸፋኝ ከሆነች ልጅቱ ሰውነቷ የተሸፈነ ነው አይደለም። የትኛው የሰውነት ጌጧን ነው እንድታወጣ ምትችል? አይቻልም። እሱ አላህ በቁርአን ላይ ወላ ዩብዲነ ዚነተሁና ላ ብዑለትህን፣ ሴቶች የውበት መገለጫቸውን ወፌ ለባላቸው እንጂ እንዳያሳዩ ይላል። አው አባይህን ወይንም አባቱ ላይ ይችላል። ያ አው አባይ ብዑለትህን ወይንም የባሉ አባት አው እኽዋንህን ወይንም ወንድሟ አው በኒ እኽዋንህን ወይም ወንድሟ ልጆች አው በኒ እኸዋትህን ወይንም የእህቷ ልጆች እያለ ይናገራል። አጃንብ የሆኑ ሰዎች ግን ከመሐረም ከዘመዶች የሆኑ አካባቢዎች ያንን ሊያዩ አይገባም በፍጹም ጥያቄ ያለ ይገጣል እሺ ሌላው ደግሞ እንዲሁ ኒቃቢስት ሴት እንዲ ብርድ በሆነበት ሰዓት እና ያኔ አንዳንዴ በሚበርድ በቅዝቃዜ ሰዓት ከኒቃቧ ከንትኗ ላይ ጃኬት ከላይ መደረብ ትችላለች ወይ የሚል ነው። የወንዶች መለያ የሆነን ጃኬት አይቻልም። የሴቶች መለያ የሆኑ ጃኬቶች አሉ፣ ወንዶች ሊለብሳቸውም አይችልም። እነዚያን በተለብስ ችግር የለውም ነገር ግን የወንዶች መለያ የሆኑ ልብሶች ጃኬቶች ከሆኑ አይቻልም። ምክንያቱም ነብ ስ ላ ሰለም

አላህ ረግማታል ብለው ተናገሩ። በወንዶች በሴቶች የሚመሳሰልንም ወንድ ሴታ ሴት የሆነ ወንድ ታይታችኋል። እሱም ከአላህ ዘንድ የተረገመ ነው። ስለዚህ የሴቶች መለያ የሆኑ ጃኬቶች እስከሆኑ ድረስ ችግር የለውም። የወንዶች መለያ የሆኑ ጃኬቶችን ግን ሴቶች መልበስ አይችልም፣ ተከልክሏል። ልክ ወንድ ልጅ ጉርድ ለብሶ ቢወጣ አስባችሁ። የሴቶች መለያ ከሆነ ያለብስ መልበስ አይፈቀድለትም። ሻሽ ለብሶ ምናምን እንደዚህ ያለ ቢወጣ ወንድ ወንድ ተደርጎ ተፈጥሯል። የወንድነት ማንነቱን ተለብሶ መሄድ አለበት። የሴቶች መላ የሆኑ አልባሳቶች መልበስ አይፈቀድለትም። ሴቶችም ልክ እንዲሁ የወንዶችን አልባሳት ማምን አድርገው መሄድ አይፈቀድላቸው። ለድራማ እና ለቀልድ ቢሆነው አንዳንድ ሰዎች እንተውናለን እያሉ ይህንን ነገር ሲሰሩ ይታያሉ። የወንዶችን ስታይል ማ አንቺ አባት ያራዳለች ማምና ይቻል ይህ አላህን እና የነቢ ስ ላ ስለም ትዕዛዝ ለማይከሩ ሰከንድ ቢሆን ራሱ ላ ያንን ነገር መፃረር አይቻልም። ተገቢ አይደለም። ለትወና ቢሆንም እንኳን ለቀድ ኸለቅነ ልኢንሳን ፊ አሕሰን ተቅዊም የሰው ልጅን በአማራ አቋም ፈጠርኩት ብላል አላህ። ወንዶች እንደ ወንድ ተደርገው ተፈጥረዋል፣ እንደ ወንድ ሁነ ሂድ። ሴቶች እንደ ሴት ተደርገው ተፈጥረዋል፣ እንደ ሴት ሁናችሁ ሂዱ። አንዳችሁ የሌላችሁን አትመሳሰሉ፣ ተከልክሏል። እሱ ጥያቄ አይለቀጥም። እሺ እሺ። ጀዛኩም አላህ ኸይረን፣ አመሰግናለሁ። እሺ ወንድሜ፣ የዳዊት ልጅ ሰላም ነው። እኔ አንድ ጥያቄ ልጠይቅሽ ነበር። እሺ፣ ጥያቄ ምንድነው? እስልምና መች ነው በየትኛው ክፍለ ዘመን የተጀመረው? ጀማሮ ባመካኝ ከአላህ ስብሓን ተዓላ ዘንድ ነው ድንጋጌ ነቱ የተደነገገውን የቀደሙት ነቢያት ሁሉ ከመጀመሪያው ከአደም ለኖህ እና አብርሃም እና እስሐቅ እና ያዕቆብ እና ሙሴ እና መሲሁ ሐዋርያቶች ዐለይሂሙ ሰላም እነዚህ ሁሉ እንዳለ አላህ አንድ ደንግጎ አመጣጡ ነገርም በስርዓት እስልምና እንዴት እንደተጀመረና መሰረት አመጣጡ እኛ ክርስቶስ ኦርቶዶክስኛ ለምሳሌ እምነትን የጀመር ነው ከሄዋና ከአዳማ አመጣጡ እያንዳንዱ ስርዓቱን ዘወረደ አለም። አሁን እስልምና እንዴት እንደተጀመረና አመጣጡ ነገር እስልምና መሰራረቱና አመጣጡ ከየት ነው ከተባለ ከአምላካችን ከፈጣሪ ዘንድ ነው፣ ከአላህ ዘንድ ነው። ማስረጃ ቃለ ሱብሃነሁ ወተዓላ፣ ኢንነ ዲነ ዒንደላሂል ኢስላም። አምላካችን አላህ ሲናገር፣ ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት ኢስላም ነው። ራሱ የወደደው እና የደነገገው እንደሆነ ሲናገር ምን አለ? አመኑ ጋርስ ንገረኝ። ጥቅስ ጥቅስ እንደዚህ ያለበትን ነገር ስላሽ አሳይሀለሁ። ችግር ይላል። እየተራረምን እንሂድ። አብሽር አሳይሀለሁ። አንዴ ተረጋጋ እባክህ ቀስ በል፣ ልጨርስልህ እና ማስረጃ ጠይቀኝ። እያንዳንዱ እሰጥሀለሁ። እኔ ከራሴ አንዳች አናገርም፣ እንዳነበብኩ እናገርሀለሁ። ንግግር ይብቀል ነው በማስረጃ እንጂ አለ ማስረጃ አናገርም። እና እሺ እንደኛ እሱ ነው። አምላካችን አላህ ስብሐነ ተዓላ ከእኔ ዘንድ ቀጥተኛ ሃይማኖት፣ ትክክለኛ ሃይማኖት ኢስላም ነው እያለ ይናገራል።

አምላክ ራሱ የደነግገው የደረገገው ይሄን ሃይማኖት፣ ነብያቶች ስራቸው ምንድነው ከተባለ ይሄን ሃይማኖት ደንግጎ ሰጣቸውና አምላክ እነሱ ደግሞ ለኛ ለሰዎች ያደረሱት ወፋሽ አለ አይደል? ያን አምላክ ራሱ እኔ ለቀደሙት ነብያት ለአብርሃም፣ ለሙሴ፣ ለመሲህ ወይንም ለክርስቶስ፣ ለኖህ ደነገግኩላቸው ይሄን ሃይማኖት እያለ ይናገራል። ታያችሁ? ስለዚህ ድንጋጌነቱ ከአምላካችን ከአላህ ዘንድ ነው፣ ለነብያቶች ሁሉ ተደንግጎ እንደነበረ ይነግረናል። ሌላው ነቢያቶች እንደሰበኩት ቃል በቃል ነቢያቶች አደራ ሙስሊሞች ሁኑ እያሉ ይሰብካሉ። ያዕቆብ ምን አለ? ያ በንየ እና ላ ስጠፋ ለኩም ዲነ ፈላ ተሙቱ ነላ አንቱ ሙስሊሙ። ልጆቼ ሆይ እነሆ አምላካቸው አላህ አንድ ሃይማኖትን መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አለ ያዕቆብ። አንድ ቦታ መጽሐፍ ቅዱስ ላይ ነቢያቶች አንዱም እንኳን አደራ ክርስቲያን ሆኖ ያለ የለም። አምላክ የትኛውም ቦታ ላይ ክርስቲያን ሆኖ ብሎ አልተናገረም። አንድ ነቢይ ተጠቅሶ በመጽሐፍ ቅዱስ ታሪክ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ነቢይ ተጠቅሶ አከሌ ነቢይ ክርስቲያን ነበር የተባለለው ወይ? የለም። ቁርአን ላይ ስትመጡ ግን ለእነዚህ ሁሉ ጥያቄዎች መልስ የምታገኝት ቁርአን ላይ አምላክ ራሱ ደንግጎታል። ነቢያቶች ራሱ ሙስሊሙ ሆኑ ብለው ሰብከዋል። ነቢያቶች ራሳቸው እኔ ሙስሊም ነኝ እያሉ ይናገራሉ። እኔ ሙስሊም ነኝ። ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን እኔ ከሙስሊሞች እንደሆን ታዘዝኩ አለ። መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ያለ ነቢይ አለ ወይ? የለም። አንድ እንኳን ታሪክ አሁን፣ ለተናገርኩት ሁሉ ለእያንዳንዱ ማስረጃ ላሳየህ። ነቢያቱ ለመሆኑ ኑሕ እኔ ሙስሊም ነኝ ይብላሉ ወይ? አዎ ብሏል። አንዴ ራስ እና አብርሃም ሙስሊም ናቸው ይላሉ ቁርአን? አዎ ቃል በቃል ይላል። አንድ ነቢይ ጠቅሶ ግን መጽሐፍ ቅዱስ አከሌ ነቢይ ክርስቲያን ነው ብሏል ወይ? ላ በፍጹም የለም። አብርሃም ሙስሊም ነው የሚል ቃል በቃል ግን አሳያቸዋለሁ። ነቢያቶች ራሳቸው ሙስሊም ሁኑ እያሉ ልጆቻቸውን ሲሰብኩ እናያለን። ያዕቆብ ልጆቹን ሙስሊም ሆናችሁ እንጂ እንዳትሞቱ ይላቸዋል። ቆይ ላሳያቸው አንዳቶችን ላሳይ፣ አብሽር፣ ለተናገርኩት ሁላ ማስረጃ ነው ላሳየን፣ አብሽር። ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው እያሰላም ያዕቆብ ለልጆች ምን አላቸው? አደራ ልጆች፣ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ይህ መጽሐፍ ቅዱስ፣ ይሄን ቁርአን የጻፈው ማን ነው? ለምሳሌ አንተ ይህን ተርጉማ አሳየህ፣ ማን የጻፈው? አሁን ይሄ ማን የጻፈው? አንደኛ ደግሞ አሁን እዚህ ጋር ትክክለኛ እምነት ሙስሊም ነው የሚለውን ጥቅስ ላይ ያለ አለ ያልከኝ ይሄውን ያሳየኸኝ ነው። አንደኛ ነቢያቶች ነብያቶች እንደሰበኩት ቃል በቃል እያሳየው ነው። ይሄን መጽሐፍ ቅዱስ ላይ ግን ልታመጣው አትችልም። በጣም የሚያሳዝነው ይሄ እኮ አንድ ወይ ከሱ ከገዛ መጽሐፍህ ላይ ይሄን ጥያቄ የሚመልስ አንድ ታገኛለህ ከኦሪት ዘፍጥረት እስከ ራእይ ድረስ አንድ ነብይ መጽሐፍ ቅዱስ ላይ ልጆችን ሊሆን ይችላል፣ ትውልዱን ክርስቲያን ሆኖ ብሎ ያዘዛለ ልክ ያዕቆብ ሙስሊም ሆኖ ብሎ እንዳዘዘ ያላ መለስ። ዛሬ ክርስትና አልተፈተሽ ነው። የወደደ ቢኖር መስቀልን ይዞ ይከተላል። ኢየሱስ ክርስቶስ ለምን ወደ ነቢያት ቀጥታ እራሱ እኮ ብሏል። ችግር የለውም ኢየሱስ ክርስቶስ ሊሆን ይችላል። ቆይ አንዴ ማንም ሊሆን ይችላል። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስንም ደምሩትና አንድ ነብይ ክርስቲያን ሆኖ ብሎ ያዘዛለ ወይነስ የለም መጽሐፍ ቅዱስ ላይ ያለ ነው። እኔ አሁን ላውጣልህ ይችላል። እሺ፣ ችግር የለም። አውጣልህ። አሁን የጠየቅኩልህን ሁሉ መልስልኝ። ይሄ መጽሐፍ ቅዱስ የጻፈው አሁን ያሳየኸው ማን ነው? የጻፈው እኮ አንተም ንገረኛ። ይሄንን ቁርአን የጻፈው ማን ነው? አውጣው። መጽሐፍ ቅዱስ ላይ ክርስቲያን ሆኖ ብሎ ያዘ አንድ ነቢይ መጽሐፍ ቅዱስ ላይ አለ። አንተ ንገረኛ። ይሄንን ቁርአን የጻፈው ማን ነው? እኔም ጥያቄውን አትቀይረው። አንዴ ይሄንን ጨርስና ወደዛ ትሄዳለህ። አንዴ አውጣው። መጽሐፍ ቅዱስ ላይ ክርስቲያን ሆኖ ብሎ ያዘ እስካወጣ እስከማውጣለህ። አንተ ንገረኝ። ይሄንን ቁርአን የጻፈው ማን ነው? ስ ችግር ትግሬ ነው፣ ከታ ምን አሁን አውጣው። አንዴ ማስረጃ ሊያወጣ ነው፣ ሌሎች ዝም በሉ። የእሱን ትልቁ መጀመሪያ አንተ ንገረኝ፣ ይሄን ቁርአን የጻፈው ማነው? አሁን ያስነበብከኝ ቁርአን የጻፈው ማነው? ነው የላትም ክርስትና መልስ ማለት ነው። በጣም እናመሰግናለን። እሺ አንዴ ንገረኛ፣ ይሄን ቁርአን የጻፈው ማነው? ምን ማድረጋቸው ነው? አሁን ያስነበብከኝ ክርስትያኑ አላችሁ ምንም ማድረግ አይቻልም ይላል። ነው ስለማን ማጥቆ አህ ነው። እሺ እስልምና ለየት የሚያደርገው ይሄ ነው። አንደኛ አምላክ እንደደነገገው ቃል በቃል በቁርአን ላይ ይናገራል። መጽሐፍ ቅዱስ ላይ ሄደን እግዚአብሔር ክርስቲያን ሆኑ ብሏል ወይ አላለም? አንድ ጊዜ አንድ ጊዜ። ለምንድን ነው ራሳችሁ ብቻ ማታወሩት? የጠየቀ ጥያቄ ኮ ከቁርአኑ ማን የጻፈው አለ። እሱን ሂጂና ፕሮፋይል ላደረግሽ ሰው ንገሪው። አንድ ጊዜ አንድ